ሶማ አለኖይ አለኖይ ወደፊት ወደፊት ወደኋላ ወደኋላ ሶማ ወደኋላ ሶማ ሚኒሻን እንደ ዝንጀሮ ጋማውን እያነቀ የነዳው ቦምበኛው የሶማ ብርጌድ ይሄ አይደለም። አለኖይ ሶማ አለኖይ የጫነ ልጆች አለኖይ ወደፊት ወደፊት ወደኋላ። አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ።

ይችላል ይችላል ይችላል። አጨብጭቡልኝ። አመሰግናለሁ። እዚህ አካባቢ እንደመወለዳችን መጠን ለቀጠናውም ለከተማውም ሩቅ አይደለንም። በትግል ምክንያት ይሄን ቦታ የረገጥኩት ግን 2015 ዓመተ ምህረት ግንቦት ወይም ሚያዝያ ወር ይመስለኛል። በዛን ጊዜ የጦርነቱ ደመና እያንዣበበ በነበረበት ጊዜ ቀድም ፕሮግራም መሪው ሲናገር እንደነበረው ብልጽግና እንደ ዛሬ በየቦታው የምናሯሩጠው ሳይሆን እስከ አፍንጫው በታጠቀበት ባንኩንም ታንኩንም ህዝቡንም ይዞ በነበረበት በዛ የጦርነት ደመና ጊዜ ነው ወደዚህ አካባቢ የተገኘሁት። በጊዜው የነበረው ህዝቡ ለትግሉ የነበረው ፍቅር፣ ጀግንነትና ወኔ እጅግ ድንቅ ነበረ። ከረጅም ጊዜ በኋላ ከብዙ ታውረድ በኋላ ያንን ወኔ እና የህዝብ ፍቅር ፍላጎት የሚመጥን ድባብ ዛሬ በማየቴ እጅግ በጣም ደስተኛ ነኝ። ብዙዎች ዋጋ ከፍለው ነው እዚህ የተደረሰው። ቀልድ አይደለም። ሺዎች እንገብረንበታል፣ በየቦታው በየበራው፣ በየሸለቆ እንዳነሳሁት ያኔ ከእነ ሙሉ ቁመናው በነበረበት ዘመን ነው። እነሆ ድጋሚ ስንገናኝ ከሁለት ዓመታት በኋላ አብይ አህመድ አሉኝ አላቸውን ጄኔራሎቹን አሰማርቶ አሉኝ አላቸውን እዞች አሰማርቶ ከግማሽ በላይ የሚሆኑትን ስልቅጥ አድርገን አስቀርተን ትናንት በጫን ያለው ተረፈ። ኤንፎርቲ የጀመር ነው። የሶማ ትግል፣ የእናርጅና ወጋ ትግል ዛሬ በርካታ ድሽቃዎች፣ ብሬኖች፣ ስናይፐሮች ዛሬ በርካታ ስርዓት የገባ ሰራዊት አፍርቶ እዚህ በመድረሳችን ይሄንን ድባብ ለማየት ፈጣሪ ስለፈቀደልኝ እጅግ በጣም ደስተኛ መሆኔን ላረጋግጥላችሁ ፈልጋለሁ። ሶማ ብዙ ያልተነገረለት ነገር ግን በኢትዮጵያ ታሪክ ውስጥ ጉል ስፍራ ያለው ቦታ ነው። የበላይ ዘለቀና ጓዶቹ የአርበኞቹ ዘመን ታሪክ እንደ ቀላል በአርበኝነት ቅኝ ግዛትን በመከላከል ብቻ የሚታወስ አይደለም። በዛ ዘመን በተለይ የአንደኛውና ሁለተኛው የዓለም ጦርነት የተከሰተበትና ዛሬ ላይ የምናየው የዓለም አቀፉ የኃይል አሰላለፍ ሚዛን የተቀየረበትን ወቅት ጭምር አጋጣሚ በመጠቀም አፍሪካ ውስጥ ኢትዮጵያ ውስጥ ኢትዮጵያ እንደ ሀገር እንድትኖር አሁን ያለው የኢትዮጵያ ሕዝብ ብሔር ብሔረሰብ ባህሉ፣ ቋንቋው፣ ማንነቱ ተከብሮ እንዲኖር ዋጋ የከፈሉ አርበኞች ልጆች ነን። እነ በላይ ዘለቀ ያንን ሚዛን የጠበቁ የአፍሪካን ስልጣኔ የአፍሪካን ሲቪላይዜሽን የኢትዮጵያን ሲቪላይዜሽን ከወረራ እና ከፋሽስት የተከላከሉ ጀግኖች ናቸው። በተራ የአርበኝነት ተጋድሎ ብቻ የሚታወስ አይደለም። የኢትዮጵያ ደመላሽ በላይ ዘለቀ ከሀዲዎችን የተጋፈጠበት ቦታ ነበር ሶማ በጊዜው። በዚህም በሌላውም አካባቢ ባሉ ባንዳዎች ሲከዳ እጅ አዝማች በላይ ዘለቀ ተናገረው የተባለ ወደዚህ ስጓዝ ያረፍኩባቸው አንድ አባት የነገሩኝ ግጥም አለ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ፣ ቀን ሸተት ታለና ሰው ታዘበ ሆዴ። ያለ ይባለ በላይ ዘለቀ። የሶማ ውሃ ውድ ነው አይደል? ውድ ነው። እዛ አካባቢ ያለም ቤተክርስቲያን አለ እንዲሁም ይወደድ እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተት አለና ሰው ታዘበ ሆዴ፣ ተብሏል። ብዙ ቀናት አልፏል። ዛሬ ግን ቀኑ ሸተት አይልም፣ ቀኑ ሸተት አይልም። እልፍ ሆነናል። እልፍ አላፍ መሪዎች አለን፣ እልፍ አላፍ ታጋዮች አለን። ይሄን ግጥም ይሄን ቁጭት የምናንጎራጉርበት ዘመን አልፏል። ጭንቅ ቢመጣም ሸርተት የማይሉ ወርቆችን ያፈራች ምድር ናት። ሶማ ጫኔ ቢወድቅ፣ አዱኛ ቢወድቅ፣ እኔ ሸዋስ ቢወድቁ ሌሎች ጀግኖች ተተክተዋል። ቦምብ በኪሳቸው ቦምብ በሽርጣቸው እንደ ኩበት ታቅፈው የጠላትን ተሽከርካሪ የሚያጋዩ በፈለጉበት ሰዓት ጠላትን ባለበት በከበባ የሚያወድሙ የዚህን ቀጠና ትግል የኃይል ሚዛን የጠበቁ ጀግኖችን አፍርተናል እንኳን ደስ አላችሁ ልክ እንደ ሽፈራው ገርበው እስከ መጨረሻው የሚታመኑ ሸርተትም ሸብረክም የማይሉ ጀግኖች አፍርተናል መፋለም ነው መቶ አለቃ ንገስ ቢወድቅ አምሳለቃ ዮሴፍ አለ አምሳለቃ ዮሴፍ ቢወድቅ መቶ አለቃ ወድ አለው አለ ምስጊ ቢወድቅ ሌሎች አሉ በየቀጠናው ጀግኖችን አፍርተናል። የሽፈራው እናት አይዞሽ አታልቅሽ፣ የልቡን ሰርቶ ነው የሞተው ልጅሽ ተብሎም ተገጥሟል። ጓዶቻችን የልባቸውን ሰርተው ስለሞቱ እኛ እዚህ ተገናኘን። በክብር ተገናኘን፣ በክብር ኮማንዶ አስመረቅን። ለዛውም የታጠቀ የሰለጠነ ስርዓት የገባ ደረጃውን የጠበቀ ለአማራ ሕዝብ ኩራት የሆነ የአማራ ሰራዊትን ማፍራት ቻል የነሱ ሞት የማይቆጨን ለዛ ነው። ድጋሚ ይሄንን የማናንጎራጉርበት ምክንያትም ይሄው ነው። አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ ሶስተኛውን ኤታማዦር ሹም ሾሟል። በብዙ መቶዎች የሚቆጠሩ የጀነራልነት ማዕረጎችን ሰጥቷል። ብዙ ነገር ሲያደርግ ከድሟል። ለስሙ ወታደር ነኝ የሚለው አብይ አህመድ ሆዋት ማርኮ የመለሰለትን ግለሰብ ሳይቀር የጀነራልነት ማዕረግ ሰጥቷል አንዳንዶቹ መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማድረግ የሰጠ ይላሉ። እውነት ለመናገር አሁን ያሉት ጀነራሎች ካድሬዎች ስለሆኑ ይህን ያስቡታል የሚል እንዲህ አይነት ልብ አላቸው የሚል እምነት የለኝም። ይህን አስተያየት የሚሰጡ ወገኖች መከላከያው እንዲተርፍ የሀገር ዋልታ እንዲሆን የሚፈልጉ ጠባችን ከብልጽግና ጋር ነው የሚሉ አሉ። ነገር ግን የአረመኔው ሰራዊት ቁንጮዎች በዚህ ትግል መወገድ ያለባቸው ለፍርድ መቅረብ ያለባቸው እንጂ ለሌላ ማረግ ልናበቃቸው የሚገቡ አይደሉም። ትናንት በአሜሪካና በሌሎች ዓለም አቀፍ ወታደራዊ አካዳሚዎች የሰለጠኑ የሀገር ጠባቂዎች ይሰጣቸው የነበረውን ማድረግ ዛሬ የእናቶቻችን መቀነት የሚፈቱ የሚደፍሩ፣ ህፃናትን የሚጨፈጭፉ ርኅራሄና ስልጣኔ ያልጎበኛቸው ከሞራል የተፋቱ የአረመዴ ሰራዊት መሪዎች ታቅፈውት እንዲቀጥሉ አንፈቅድም። ማረጋቸውን ከትከሻቸው ላይ በመቀስ እስከምንቆርጥ ድረስ ተጋድሏችን ይቀጥላል። ለዚህ ሁሉ ቁልፉ መሳሪያችን ታዲያ ጽናታችን። መጽናት ይገባናል። ጀልባችን ማዕበሉ ላይ እየቀዘፈች ነው የምትገኘው። ማዕበል ላይ ያለ ጀልባ ጀልባ ማዕበል ላይ ያለ መርከብ ብቸኛ ምርጫው ወደፊት መጓዝ ብቻ ነው። መወላወልም፣ ወደኋላ መንሸራተትም፣ መቆምም አይቻልም። በፍጥነት መጓዝ፣ በፍጥነት መልህቃችንን ወደ ማረፊያው መዘርጋት ብቸኛ ምርጫችን። የጀልባውን ፍጥነት ሊጎዱ ከሚችሉ ማናቸውም ነገሮች መታቀብ አለብን። በዚህ ረገድ የዚህ ትግል አልፋና ኦሜጋ የሆነው ሕዝባችንን መንከባከብ መጠበቅ ስርዓት ማክበር በሰፊው ከኛ የሚጠበቅ ጉዳይ ነው። አንዳንዶቹ የቅንጦት ትግል የያዝን ይመስል ተራ በየትኛውም ማህበራዊ ክስተት ሊፈጸም የሚችልን ጉዳይ ሁሉ ከትግሉ መሪዎች ጋር የማያያዝ ከትግሉን የማራከስ ነገር አለ። እነዚያ ምድጃ ዳር ቁጭ ብለው ወሬ የሚያቦኩትን ወይም ባንኮኒልን ተደግፈው መቼ ነው የሚመጡ እያሉ የሚያሾፉትን ሳይሆን ህዝባችንን እንደኛ ዋጋ እየከፈለ ያለውን ህዝባችንን ማክበር በጨዋነት ማስተዳደር ግን ከኛ በጣም የሚጠበቅ ጉዳይ ነው። እንደምታውቁት በዚህ ትግል ምክንያት ማህበራዊ አገልግሎቶች ቆመዋል። የመሰረተ ልማት ግንባታዎች ቆመዋል። ትምህርት እየተሰጠ አይደለም። ከፍተኛውን የትውልድ ክፍተት ይፈጠራል። ትምህርት ቤቶችን አውድሟል አገዛዙ። ነገር ግን ልክ ይሄ ትግል ወይም የፋኖ አመራር ወይም ድርጅታችን ይህ ነገር እንዲፈጸም የፈለገ በሚመስል መንገድ የፖለቲካና የፕሮፓጋንዳ ስራ ሲሰሩ ይታያል። እውነታው እሱ አይደለም። አንድ ወረዳ ላይ ካሉት ትምህርት ቤቶች መካከል ከ95% በላይ የሚሆኑትን አገዛዙ አገልግሎት በማይሰጡበት ደረጃ አድርጎ አውድሟቸዋል። የአማራ ፋኖ ብሔራዊ ኃይል ከዚህ በፊት የሰጠውን መግለጫ ታስታውሱ እንደሆነ እነኚህ ትምህርት ቤቶች እንዲጠገኑ ከወታደራዊ ካምፕነት ነፃ እንዲሆኑ ዓለም አቀፍ ተቋማት ጥገና አድርገውላቸው በጋራ ኃላፊነት ስራ እንዲጀምሩ ተደጋጋሚ ጥሪዎችን በማድረግ ላይ እንገኛለን። አገዛዙ ግን ማንኛውንም ጉዳይ ለፖለቲካ መጠቀሚያና ፍጆታ የሚያውል የሽብር አገዛዝ በመሆኑ ምክንያት ይህንን ሊቀበል አይፈልግም። በቅርቡ ተመረቀ የተባለውን የሕዳሴ ግድብ እንኳን አይታችሁ እንደሆነ ለአብይ አህመድ የፖለቲካ ፍጆታ ለመዋል ከሊቅ እስከ ደቂቅ ያለው የብልጽግና መዋቅር ከፍተኛ ርብርብ እያደረገን ያለው በእርግጥ ትልቅ የዲፕሎማሲ ውድቀት መገለጫ ነው የሆነው። ዓለምን በአራቱም አቅጣጫ የዞረው አብይ አህመድ ጎረቤት ካሉ ሶስት መሪዎች በስተቀር ለዚህ ግድብ ምርቃት የመጣለት አንድም አካል የለም። አብይ አህመድን በዚህ ደረጃ ያኮሰመነው የእኔና የእናንተ ተጋድሎ እንደሆነ ለአፍታም መዘንጋት የለባችሁም። ተዋንያን የሚቀቡትን ኬሚካል ተቀብቶ እንባብ ያፈስ ዶክመንተሪ ቢሰራ መጽሐፍ ቢያስመርቅ የኢትዮጵያ ብሔራዊ ጀግና ለመሆን እጅ ላይ ያለውን ማንኛውንም እድል ቢጠቀም ማንም ጆሮ አልሰጠውም። ትናንት ሾርት ሜሞሪ ነው ብሎ የተሰደበው የኢትዮጵያ ህዝብ ሾርት ሜሞሪ አለመሆኑን በተግባር አሳይቶታል። ይህ እንዲሆን ይህ ትውልድ ከባድ ዋጋ ከፍሏል። ከባድ ዋጋ ከፍሎም የሚፈልገውን ነገር ያሳካል። አብይ አህመድ ከሀዲነቱን፣ ደካማነቱን፣ ፀረ ሀገርነቱን የኢትዮጵያ ህዝብ በሚገባ የተገነዘበበት ዘመን ላይ ነው የምንገኘው። ማንኛውም አምባገነን የሚያደርገውን ድርጊት ቢያደርግም ማንም ልቡንም ሆነ ጆሮውን የሰጠው አካል የለም። የግድቡ አጀንዳ አላዋጣው ሲል ወደ ቀይ ባህር፣ ወደ ወደብ ተቀይሯል። ሙዚቃው እሱም አያዋጣም። የአማራ ህዝብ የኢትዮጵያ ህዝብ ለባህር በር ለኢትዮጵያ ብሔራዊ ፕራይድ ያለውን ስስ ልብ ተጠቅሞ ይህንን ህዝብ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 መሪዎች አሏችሁ። ከነሱ ጋር ተቀናጅታችሁ ከናንተ እዚህ ቀጠና ብቻ ሳይሆን በአጠቃላይ በጎጃም ቀጠናም፣ በሌላውም አካባቢ የተሻለ የአማራን የሕልውና ተጋድሎ አንድ ደረጃ ከፍ የሚያደርግ ተልኮ እንደምትፈጽሙ እተማመንባችኋለሁ። አመሰግናለሁ። ሁለት በባህር ዳር ከተማ ታግተው ተወስዶ የነበሩት የሰሜን ጎጃም ዞን የብልጽግና ፓርቲ አመራር አቶ ታከለ ሙልጌታ በመንግስት የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ከእገታ መለቀቃቸው ተረጋግጧል። አቶ ታከለ የተለቀቁት አጋሾቹ የጠየቁት የሶስት ሚሊዮን ብር ቤዛ ሳይከፈል መሆኑን ታውቋል። ዝርዝር መረጃዎች እንደሚያመለክቱት የባለስልጣኑ ቤተሰቦች የሶስት ሚሊዮን ብሩን ክፍያ ለመፈጸም በዝግጅት ላይ በነበረበት ወቅት የጸጥታ ኃይሎች በራሳቸው መስመር ምርመራ ሲያካሂዱ ነበር። የጸጥታ ኃይሎቹ አቶ ታከለ ሲታገቱ በአካባቢው ነበሩ የተባሉትን ተጠርጣሪዎች በቁጥጥር ስር ካዋሉ በኋላ ባደረጉት ምርመራ ተጠርጣሪዎቹ አቶ ታከለ ታግተው ወደ ተቀመጡበት የግለሰብ መኖሪያ ቤት እየመሩ ወስደው አሳይተዋል። በዚህም መሰረት የጸጥታ ኃይሎች በጠቆሙት ቤት ላይ በወሰዱት እርምጃ አቶ ታከለም በቤቱ ውስጥ ታስረው አግኝተዋቸዋል። በድርጊቱ ላይ ተሳትፈዋል የተባሉ የተወሰኑ ተጠርጣሪ አጋሾችም በቁጥጥር ስር ውለዋል። በሌላ በኩል ከደብረታቦር ከተማ ታግተው የተወሰዱት የሰማንያ ዓመቱ የሀገር ሽማግሌ አቶ አማሰፋ ግን ዛሬም በታጋቾቹ እጅ እንደሚገኙ ታውቋል። ኒው ሽማግሌ አጋቾቹ ይግደሉኝ እንጂ ቤተሰቦቼ ለወንጀለኞች ገንዘብ እንዳይከፍሉ በማለት ለቤተሰቦቻቸው ጥብቅ መልዕክት መላካቸው የሚታወስ ነው። የአቶ ታከለ በኦፕሬሽን መለቀቅ በኅብረተሰቡ ዘንድ የተወሰነ እፎይታን የፈጠረ ቢሆንም የአቶ አማሃ ሰፋ ጉዳይ አሁንም የብዙዎችን ልብ የሰቀለና በክልሉ ያለው የጸጥታ ስጋት ምን ያህል ከባድ እንደሆነ የሚያሳይ ሆኖ ቀጥሏል።